የማቴዎስ ወንጌል ምዕራፍ አምስት አንቀጸ ብፁዓን። ብዙ ሕዝብም ባየ ጊዜ ወደ ተራራ ወጥቶ ተቀመጠ፣ ደቀ መዛሙርቱም ወደ እርሱ ቀረቡ። አፉንም ከፈተ፣ እንዲህም ብሎ አስተማራቸው። በመንፈስ ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። የዋሃን ብፁዓን ናቸው እነርሱ ምድርን ይወርሳሉና። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው እነርሱ ይጠግባሉና። የሚራሩ ብፁዓን ናቸው እነርሱ ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው እነርሱ እግዚአብሔርን ያዩታልና። እርቅን የሚያደርጉ ብፁዓን ናቸው እነርሱ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የነርሱ ናትና። በሚሰድቧችሁና እና በሚያሳደዷችሁ ጊዜ ስለ እኔም እየዋሹ ክፉውን ሁሉ በሚናገሩባችሁ ጊዜ ብፁዓን ናችሁ። ደስ ይበላችሁ፣ ሐሴትንም አድርጉ፣ ዋጋችሁ በሰማያት ብዙ ነውና፣ ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ አሳደኋቸው ነበር ነው። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን እንዲህ ምን ይጣፍጣል? እንግዲህ የሚጠቅመው የለም፣ ሰዎች ወደ ውጭ አወጥተው ይጥሉታል በእግራቸውም ይረግጡታል እንጂ። እናንተ የዓለም ብርሃን ናችሁ። በተራራ ላይ የተሰራች ከተማ መሰወር አይቻላትም። ከእንቅብ በታች ሊያኖሯት፣ መብራትን እያበሩም በመቅረዟ ላይ አኖረዋት፣ በቤት ላሉት ሁሉ ታበራለች እንጂ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑት ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ ስለ ብሉይ ኪዳን መጽናት ኦሪትንና ነቢያትን ልሽራቸው የመጣሁ አይምሰላችሁ ልፈጽማቸው ነው እንጂ ልሽራቸው አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ሁሉ እስኪፈጸም ድረስ አታልፍም ከእነዚህ ከጥቃቅኑ ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር በመንግስተ ሰማያት ታናሽ ይባላል። የሚያደርግና የሚያስተምር ግን እርሱ በመንግስተ ሰማያት ታላቅ ይባላል። አሁንም ጽድቃችሁ ከጸሐፍትና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት እንደማትገቡ ነግራችኋለሁ። ስለ ስድስቱ ቃላት ለቀደሙት ሰዎች አትግደል የገደለም እርሱ ይፈረድበታል፣ የተባለውን ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ሁሉ እርሱ ይፈረድበታል። ወንድሙንም ጨርቅ ለባሽ የሚለው በአደባባይ ይፈረድበታል። ደንቆሮ የሚለውም ሁሉ በገሃነመ እሳት ይፈረድበታል። መባህን በመሠዊያው በምታቀርብበት ጊዜ በዚያም ሳለህ የተጣላህ ወንድምህ እንዳለ ብታስብ መባህን ከዚያ በመሠዊያው ፊት ትተህ ሂድና አስቀድመህ ከወንድምህ ጋር ታረቅ። ከዚህ በኋላም ተመልሰ መባህን አቅርብ። በመንገድ ከእርሱ ጋር ሳለህ ከባላንጋራህ ጋር ፈጥነ ፈጥና ተስማማ። ባላንጋራህ ለዳኛ እንዳይሰጥህ፣ ዳኛውም አሳልፎ ለሎሌው ይሰጥሃል፣ ወደ እስር ቤትም ትገባለህ። እውነት እላሃለሁ የመጨረሻውን ትንሽ ገንዘብ እስክትከፍል ድረስ ከቶ ከዚህ አትወጣም። ለቀደሙት ሰዎች አታመንዝር የተባለውን ሰምታችኋል። እኔ ግን እላችኋለሁ ሴትን አይቶ የተመኛት ሁሉ ፈጽሞ በልቡ አመነዘረባት። ቀኝ አይነ ብታስተህ ካንተ አውጥተህ ጣላት። ሁለት አይና ሆነህ ወደ ገሃነመ እሳት ከምትገባ ይልቅ አንድ አይና ሆነህ ወደ መንግስተ ሰማያት ብትገባ ይሻልሃልና። ቀኝ እጅህም ብታስተህ ቈርጠህ ካንተ ጣላት። አካልህ ሁሉ ወደ ገሃነም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻላልና። ቀኝ እግርህም ብታስተህ ቆርጠህ ካንተ ጣላት። አካልህ ሁሉ ወደ ገሃነም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻላልና። ሚስቱን የሚፈታ ሁሉ የፍቻዋን ደብዳቤ ይስጣት ተብሏል። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ እርሱ ራሱ አመንዝራ ያደርጋታል፣ የተፈታችሁንም የሚያገባ ሁሉ ያመነዝራል። ዳግመኛም ለቀደሙት ሰዎች መሐላችሁን ለእግዚአብሔር ስጡ እንጂ በሐሰት አትማሉ የተባለውን ሰምታችኋል እኔ ግን እላችኋለሁ ከቶ አትማሉ። በሰማይም ቢሆን የእግዚአብሔር ዙፋን ነውና፣ በምድርም ቢሆን የእግሩ መረገጫው ናትና፣ በኢየሩሳሌምም ቢሆን የታላቁ ንጉሥ ከተማ ናትና፣ በራሳችሁም ቢሆን አትማሉ፣ ከራስ ጸጉራችሁ አንዲቱን ነጭ ማድረግ ወይም ጥቁር ማድረግ አትችሉምና። ነገር ግን ቃላችሁ አዎን አዎን፣ ወይም አይደለም አይደለም ይሁን። ከእነዚህም የወጣ ከክፉ ወገን ነው። ለቀደሙት ሰዎች ዓይን ስለ ዓይን ጥርስም ስለ ጥርስ የተባለውን ሰምታችኋል። እኔ ግን እላችኋለሁ ክፉን በክፉ አትቃወሙት። ቀኝ ፊትህን ለሚመታህ ግራ ፊትህን መልስለት። ቀሚስህንም ሊቀማህ ለሚሻ አጎነጸፊያህን ተውለት። አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለት ምዕራፍ አብረኸው ሂድ። ለሚለምንህ ሁሉ ስጥ። ካንተም ሊበደር የሚወደውን አትከልክለው። ባልንጀራህን ውደድ ጠላትህንም ጥላ የተባለውን ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚበድሏችሁና ስለሚያሳድዷችሁ ሁሉ ጸልዩ። በሰማያት ላለው አባታችሁ ልጆች ተሆኑ ዘንድ እርሱ ለክፉዎች እና ለደጎች ፀሐይን ያወጣልና። የሚወዷችሁንማ ብትወዱ ዋጋችሁ ምንድን ነው? እንደዚህማ ቀራጮችስ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ይህንን ያደርጉ የለምን? እንግዲህ ሰማያዊው አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ምዕራፍ ስድስት አንቀጸ ምጽዋት ለሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁ። ምጽዋታችሁንም በምታደርጉበት ጊዜ ግብዞች በሰዎች ዘንድ ሊመሰገኑ በምኩራብና በአውራ ጎዳና እንደሚያደርጉት በፊታችሁ መለከት አታስነፉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተስ ምጽዋትህን በምታደርግበት ጊዜ ቀኝ የምትሰራውን ግራህ አትወቅ ምጽዋትህ በስውር ይሁን፣ በስውር የሚያይህ አባትህም በግልጥ ዋጋህን ይሰጥሃል። አንቀጸ ጸሎት። በምትጸልዩበትም ጊዜ እንደ ግብዞች አትሁኑ። እነርሱ ለሰው ይታዩ ዘንድ በምኩራብና በአደባባይ ማዕዘን መቆምንና መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን በምትጸልይበት ጊዜ ወደ ቤትህ ግባ፣ ደጅህንም ዘግተህ በስውር ወደ አባትህ ጸልይ፤ በስውር የሚያይህ አባትህም በግልጥ ዋጋህን ይሰጣል። ስትጸልዩም እንደ አሕዛብ ነገርን አታብዙ፤ እነርሱ ነገራቸውን በማብዛታቸው የሚሰማቸው ይመስላቸዋልና አትምሰሏቸው፤ ሰማያዊ አባታችሁ ሰዓት ለምኑት የምትሹትን ያውቃልና። እናንተስ በምትጸልዩበት ጊዜ እንዲህ በሉ፤ አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፤ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት ምግባችንን ዛሬ ስጠን። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። ለሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ በደላችሁን ይቅር ይላችኋልና። ነገር ግን ለሰዎች በደላቸውን ይቅር ባትሉ አባታችሁም በደላችሁን ይቅር አይላችሁም። አንቀጸ ጾም በምትጾሙበት ጊዜ እንደ ግብዞች አትጠውልጉ። እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተስ በምትጾሙበት ጊዜ ራሳችሁን ቅቡ፣ ፊታችሁንም ታጠቡ በስውር ለሚያይ ለአባታችሁ እንጂ ለሰዎች እንደ ጾማችሁ እንዳትታዩ በስውር የሚያያችሁ አባታችሁም ዋጋችሁን በግልጥ ይሰጣችኋል። ስለ ሰማያት መዝገብ ብልና ነቀዝ በሚያበላሹት ሌቦችም ቆፍረው በሚሰርቁት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ በማያበላሹት ሌቦችም ቆፍረው በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። የሰውነትህ መብራት ዓይንህ ነው። ዓይንህ ብሩህ ቢሆን ሰውነትህ ሁሉ ብርህ ይሆናል። ዓይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም፤ ያለዚያ አንዱን ይወዳል ሁለተኛውንም ይጠላል፣ ወይንም ለአንዱ ይታዘዛል ለሁለተኛውም አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉ ለምግብና ለልብስ መጨነቅ እንደማይገባ ስለዚህ እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለስጋችሁም በምትለብሱት አትጨነቁ ነፍስ ከምግብ አትበልጥምን ስጋስ ከልብስ አይበልጥምን የማይዘሩና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎቹን ተመልከቱ ሰማያዊ አባታችሁም ይመግባቸዋል እናንተ ከነርሱ እጅግ ትበልጦ የለምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ እዩ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በዚያ ሁሉ ክብሩ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሣር እንሆ እንደዚህ የሚያለብሰው ከሆነ እናንተ ሃይማኖት የጎደላችሁ እናንተንማ ይልቁን እንዴት። እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይሹታልና፣ ለእናንተ ግን ሰማያዊ አባታችሁ ይህን ሁሉ እንድትሹ ያውቃል። እናንተስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ለነጋ አትጨነቁ፣ ነገ ለራሷ ታስባለችና፣ ለቀኒቱ ክፋቷ ይበቃታል። ምዕራፍ ሰባት በሌሎች ላይ መፍረድ እንደማይገባ። እንዳይፈረድባችሁ አትፍረዱ፤ በምትፈርዱት ፍርድ ይፈረድባችኋልና፣ በምትሰፍሩት መስፈሪያ ይሰፈርባችኋልና። በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? በአንተ ዓይን ያለውን ምሰሶ ግን ለምን አታስተውልም? ወንድምህን በዓይንህ ያለውን ጉድፍ ላውጣልህ ተወኝ እንዴት ትለዋለህ? እነሆም በአንተ ዓይን ምሰሶ አለ። አንተ ግብዝ፣ አስቀድመህ በአንተ ያለውን ምሰሶ አውጣ። ከዚህ በኋላ በወንድምህ ዓይን ያለውን ጉድፍ ለማውጣት አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም እንዳይነግሷችሁ የተቀደሰውን ለውሾች አትስጡ። እንቋችሁንም በእሪያዎች ፊት አታኖሩ። ለምኑ ይሰጣችኋልም፣ ፈልጉ ታገኛላችሁም፣ ደጅ ምቱ ይከፈትላችኋልም። የሚለምን ሁሉ ይቀበላልና የሚፈልግም ያገኛልና። ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? ወይስ አሳ ቢለምነው እባብ ይሰጠዋልን? እንግዲህ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁማ ለሚለምኑት መልካሙን ነገር እንዴት አብልጦ ይሰጣቸው ይሆን? ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። ኦሪትም ነቢያትም የሚያዙት ይህንን ነውና። ጠባቢቱ በር በጠባቢቱ በር ግቡ። ወደ ጥፋት የምትወስድ ሰፊ በር ሰፊ መንገድም አለችና፣ ወደ እርሷም የሚገቡ ብዙዎች ናቸው። ወደ ሕይወት የምትወስደው በር እጅግ ጠባብ መንገዷም ቀጭናትና የሚገቡባትም ጥቂቶች ናቸው። የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች ነቢያት ተጠንቀቁ። በውስጣቸው ግን ነጣቂዎች ተኩላዎች ናቸው። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከአሜኬላም በለስን ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬን ያፈራል፣ ክፉ ዛፍም ክፉ ፍሬን ያፈራል። መልካምም ዛፍ ክፉ ፍሬን ማፍራት ክፉ ዛፍም መልካም ፍሬን ማፍራት አይችልም። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እንግዲህ ከፍሬያቸው ታውቋቸዋላችሁ። የአብን ፈቃድ ስለማድረግ በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። ያን ጊዜ ከቶ አላውቃችሁም፣ አመፅን የምታደርጉ ሁላችሁ ከእኔ ራቁ እላችኋለሁ። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ብልህ ሰውን ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንም ቤት ገፉት፣ ነገር ግን አልወደቀም በዓለት ላይ ተመስርቷልና። ይህንንም ቃሌን ሰምቶ የማያደርገው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንም ቤት ገፉት፣ ወደቀም። አወዳደቁም ታላቅ ሆነ። ጌታችን ኢየሱስም ይህን ነገር በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ፣ እንደ ጻፎቻቸው ሳይሆን እንደ ባለሥልጣን ያስተምራቸው ነበርና። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።